ጠቅላይ ሚኒስትር ዐቢይ አሕመድ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ካነሷቸው ሀሳቦች መካከል ከተረጂነት መላቀቅ ጋር የተያያዘው አንዱ ነው። ጠቅላይ ሚኒስትሩ ኢትዮጵያ ይህንን ለመቅረፍ እያከናወነቻቸው ያሉ አበይት ተግባራትን ያብራሩ ሲሆን የኢትዮጵያ አሳፋሪ ስብራት ልመና ነው ሲሉም አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥሪታቸውን ሽጠው የለኝምና በሴፍቲኔት ልኑር ብለው የወሰኑ ግለሰቦች፣ ቤተሰቦች አሉ። ልጅ እየቀያየሩ የሚለምኑ አሉ። ለዚህ ከተማ ውስጥ እንደሚደረገው ተከራይተው ልጅ እንደሚለምኑት ጠዋት በሆነ ልጆች ይዘው ሄደው ስንዴ ወስዶ፣ በሌላ ጊዜ ደግሞ ልጆች ቀይረው የሚለምኑ ሰዎች አሉ። ልጅ እየቀያየሩ ስንዴ የሚረዱ ሰዎች አሉ። በጥናት የተረጋገጠ ነው። ይሄ አመራሩ ሳይቀር ወረዳ በታች ቀበሌ ያለው አመራር ሳይቀር ልክ እንደ ስራ ማስኬጃ እንደ በጀት የሌለውን ተረጂ ቆልሎ እርዳታውን ወስዶ ሽጦ ስራ ማስኬጃ የሚያደርገዋል። ምን ያክል የጉዳዩ አደገኛነት ማሳያ ከሆነች ብዬ ነው። ግለሰቦቿ ሳይሆን ተቋም የሚያስተዳድረው አካልም ጭምር ማለት ነው። ጠቅላይ ሚኒስትር ዐቢይ አሕመድ በአንጻሩ ተረጂነትን የሚጸየፉና ከዚህ ለመውጣት በትብብር ለመስራት ተነሳሽነት ያላቸው መኖራቸውን በተለያዩ የውይይት መድረኮች መመልከታቸውንም አንስተዋል። ከቀበሌ ቀበሌ ህዝብ አወያይተናል። በዚህ ጉዳይ የሚያስደስተው ነገር የኢትዮጵያ ህዝብ በስፋት ጉዳዩን ተገንዝቦ ሪስፖንድ ለማድረግ የሄደበት መንገድ በጣም በጣም ተስፋ ሰጪ ነው። እንፍጠን፣ እንፍጠን፣ እንስራ፣ ይብቃን፣ ልመና የሚል የኢትዮጵያውያን የወል ድምጽ ነው። በውይይቱ ያረጋገጥ ነው። የጋራ አቋማችን ነው። የመንግስት ብቻ አይደለም። ህዝቡ ይጠላዋል ይሄን ነገር። በ2013 ዓ ም ኢትዮጵያ 27 ሚሊዮን ገደማ ተረጂ እንደነበራት ያብራሩት ጠቅላይ ሚኒስትሩ በዚህ ዓመት ያለው የተረጂ ቁጥር 3.9 ሚሊዮን ብቻ መሆኑን ይህም የኢትዮጵያ ማንሰራራት ማሳያ ነው ሲሉም ገልጸውታል። በ2013 ትናንትና፣ ኢትዮጵያ 27 ሚሊዮን ገደማ ተረጂ ነበራት። 27 ሚሊዮን ገደማ። በዚህ ዓመት ኢትዮጵያ 3.9 ሚሊዮን ብቻ ነው ተረጂ ያላት። 23 ሚሊዮን ነፃ ወጣ። 20 ሚሊዮን ተረጂ ነፃ ካወጣ በኋላ አንድ ሰው፣ አንድ ስርዓት፣ አንድ ፓርቲ ባይኖርስ ምን ችግር አለበት? ከዚህ በላይ ድል አለ እንዴ? ዜሮ መሆን አለበት። ረጂ መሆን አለብን። እማምነው ነገር ነው። ግን 20 ሚሊዮን ሰው ከእንደዚህ ያለ ስብራት ነፃ ከማውጣት በላይ ድል ነፃ ከማውጣት በላይ ማንሰራራት ኬት ይመጣል? ይሄ ሶስት ዘጠኛ ያልነው ራሱ ከአንድ ሚሊየን በላዩ ኢንተርናል ዲስፕሌስድ ፒፕል ይጨምራል። የተፈናቀሉ ሰዎች እነሱን ተወያይተን ቶሎ ቀያቸው መለስ ብንችል ደግሞ በከፍተኛ ደረጃ ይቀንሳል ማለት ነው። አሁን ያለው ትውልድ ጨክኖ ከዚህ አሳፋሪ ነገር ኢትዮጵያን መገላገል አለበት ያሉት ጠቅላይ ሚኒስትሩ፣ እንደ ሀገር ለበርካታ ችግሮች እያጋለጠን ያለውን ልመና ለትውልድ መውረስ የለብንም ሲሉም አክለዋል። እውነት ለመናገር ልመና እርዳታ ኢትዮጵያ መርዝ ነው። የሚያመጣበት ከፋፋዩ ሀሳብ ፖለቲካ የሚያተረማምሰው ሕዝቡን የሚያወነባብደው እርዳታ የሚባል ቆሻሻ ተግባር ነው። እሱ ውስጥ ነው በጣም በጣም በርካታ ነገሮች ታጭቀው የሚመጡት። የራሳችን ጉዳይ በራሳችን መክረን እንዳንወስን የሚያደርገን አንዱ ነገር እርዳታ የሚባለው ነው። የሚነገረን ብዙ ቢሊዮን ነው፣ እኛ እናየውም። በዛ ውስጥ ግን ሰው የፈለገውን ነገር በእኛ ውስጥ እንዲሰራ ያደርጋል እና መቆም ያለበት አደገኛ ስብራት ለመልማት ለመለወጥ ያለንን ኢነርጂ የሚገታ አደገኛ መርዝ ነው። እርዳታን ለማቆም በመንግስት የተደራጀ ቢሮ መኖሩን ያስታወቁት ጠቅላይ ሚኒስትር ዐቢይ አሕመድ በአጠረ ጊዜ እርዳታን ለማቆም በአግባቡ እየተሰራ መሆኑንም ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ አብራርተዋል።